ቀደም ባሉት ዓመታት ሰሞነ በዓላትን ተንተርሰው የወጡ የነበሩ የሙዚቃ ሥራዎች በእያንዳንዱ ቤት ይገባሉ። ልክ እንደ ሳርና ቄጤማው ጓዳና ማጀቱን ያሞቃሉ፣ በዓሉን ያደምቃሉ። ታክሲው ሎንቺናው፣ ግሮሰሪና ገበያው ጭምር ሙዚቃውን ይከፍታሉ፣ ሞቅ አድርገው ያስደምጣሉ። በመዲናችን ብቻም ሳይሆን በአገራችን ያሉ ሙዚቃ ቤቶች ሁሉ ሰሞነኛውን ተወዳጅ ካሴት እጃቸው እደጃቸው ባለ ግዙፍ ስፒከር ዘለግ አድርገው ይለቁታል። መንገደኛና አላፊ አግዳሚ ሁላ ከበራቸው ተኮልኩሎ እንዲሰማ ያድርጉታል። የአንድ ኦሪጂናል ካሴት ዋጋ ብር አስራ ሶስት በነበረበት በዚያን ዘመን ትንሽ፣ ትልቅ፣ ሀብታም ደሃ ሳይል ይገዘዋል፣ ሁሉም ያደምጠዋል ያጣጥመዋል በእርግጥ አንዳንዶች አይስማሙበት ይሆናል፣ ግን ደግሞ ብዙዎች ያኔ ኑሮና ሕይወት የራሱ የሆነ ልዩ ጣዕም ነበረው ይላሉ። በተለይም በዓላትን ተንተርሰው የወጡ የነበሩ የሙዚቃ ካሴቶች ከማኅበረሰቡ ጋር የተሰናሰኑ የተሳሰሩ ነበሩ ማለት ይቻላል። የዚህ ደግሞ መገለጫቸው አንዳንድ ሰዎች ቆየት ያለ ሙዚቃ ባዳመጡ ቁጥር ያን ካሴት የገዙበትን ሱቅ በዕለቱ የጠጡትን ቢራ፣ የለበሱትን ልብስ፣ ያረዱትን ገብስማ ዶሮና የሸጡትን የበግ ቆዳ ጭምር ያስታውሱታል። ክብረትና ክብራን አድማጮቻችን ቀጥሎ የምንጋብዛችሁ ሙዚቃ ልክ የዛሬ ሀያ ሁለት ዓመት በዚህች ቀንና ዕለት የተበተነውንና በመላው ሀገራችን የተሰራጨውን የአሁን ዘመን ልጆች እንደ ኬክ ይሉታል እኛ ያኔ እንደ ቆሎ ነበር የምንለው። እንደ ቆሎ የተቸበቸበውን የ ሺ ዘጠኝ መቶ ሰማንያ ሰባቱን የፋሲካ በዓል ያጀበውን ያሞቀና ያደመቀውን የያኔውን ፋሲካ ፋሲካ ያደረገውን የአብርሃም ወልዴን ካሴት ነው። ዘጆከርስ የካሴቱ መጠሪያ ነው። አብርሃም ወልዴ፣ ሰላማዊት ፈቅ ይበሉ፣ መኮንን ተፈሪ ወይም በተወዳጁ የሬዲዮ ድራማ እማትርፌ ገጸ ባህሪ ስማቸው ግዞ ዘርመጭ ባይከዳኝ፣ ጀንበሩ ምናልባትም በሀገራችን የሙዚቃ ታሪክ በካሴት ታትሞ የወጣ የመጀመሪያው ሙዚቃዊ ኮሜዲ ያልደረሳችሁበት እነሆ አድምጡት። ያኔ ያጣጣማችሁት የዚያን ጊዜውን ትዝታችሁን እስቲ ሹክ በሉን። የት ሆናችሁ ሰማችሁ አደመጣችሁት? የት ሆናችሁ ሰማችሁት? ከየትኛው ሱቅ ገዛችሁት? ሁኔታው ፋሲካ ሺ ዘጠኝ መቶ ሰማንያ ሰባት ልክ የዛሬ ሁለት ሃያ ሁለት ዓመት የነበረው ፋሲካ። ይሄ ሙዚቃ ምን ይከስትላቸዋል? ዘጆከርስ ና የሺ ዘጠኝ መቶ ሰማንያ ሰባት በዓለ ትንሣኤ ድ ቦምቡ ፍቅርሽ

ችጋቸው ጅማ ላይ ደሞ አዛጋቸው እናሱሳቸው ሸዋ ላይ አስነጠሳቸው ምንጃር ላይ አስነጠሳቸው ሰናፈጫቸው ጎንደር ላይ አሳበራቸው ጎጃም ላይ አራፖታቸው ጠላጠጃቸው

ሙጫውን ሰበረሎ ኑርጋ ልጆ፣ አምባሻውን ሰበረሎ ተክላይ ልጆ። በጣም አዜብ አዜብ፣ በዚ ፍርስ የቴክኒክ ባለሙያችን እራሷ። በነገራችን ላይ ዛሬ ገና ነው የሰማሽው? አ ታክ ነበር መልሰጠች አ መልሰጠች። አዜብ መስጊድ ጋር ቆሜ ነው የሰማሁት ያልሽኝ መስጊት ጋር ቆሜ እንደ ሰባ ፈለጋ ሲኒማ ኢትዮጵያ ነው ሲኒማ ኢትዮጵያ ነ ሽነሽ ፒያሳ ሲኒማ ኢትዮጵያ አስታውሰዋለሁኝ። እና ፖስተር ተለጥፎ ነበር፣ ጆከርስ የሚል ፖስተር ተለጥፎ አብሬሽ እየሰራን አብርሃም ወልድ እየሰራ እንዳለ አቅ ነበር ግን መቼ እንደሚወጣ እንዴት አልሰማውም ነበር። እና ፖስተር ተለጥፎ በቃ እዛ ሲኒማ ኢትዮጵያ አካባቢ ይሄ ካሴት ነው ያሉት ሙዚቃ ቤቶች፣ ሱቆች የከፈቱት እና ድብልቅልቅ ብሎ ነበር። እና በጣም ደስ ስል ነበር እና ልክ ስትነግረኝ ቦታው ፍሬወት መለስ አብራ የነበረች እነ ቤተልሔም ተጓደኞች አብረው ነበሩና፣ ቦታው፣ ሁኔታችን፣ አካሄዳችን፣ መንገዱ ሁሉ ነው ትዝ ያለኝ። አዎ፣ የድሮ የበዓላትን አስታከው የወጡ የነበሩ ሙዚቃዎች እንደው በቃ የተዋሃዱ ናቸው። አብረው ከዶሮ ጋር የሚገዙ አብረው ከቀጤማው ከበጉ ጋር ወደ ቤት የሚመጡ ናቸው። ምንድን ነው ይሄ ነገር የጠፋው? አሁንም እንጠይቃለን። እንመለስ ወደ ተጆከርስ ወደ 1987ቱ ልክ የዛሬ 22 ዓመት የትንሣኤ በዓል ግጥሞቹን በሙሉ የሰራቸው አብርሃም ወልዴ ነው። ዜማዎቹ ግን በወቅቱ ተወዳጅ ይባሉ ከነበሩት ዘፈኖች የተወሰዱ ናቸው። የአሰፉ ደባልቄ ሻ ማርታ ሻጋሪ ሀምል ማላባተ ተፈራ፣ ነጋሽ፣ ኤፍሬም ታምሩ፣ ጸጌ ሸቱ፣ ጋሻዋዳል ይሁኔ በላይ፣ አረጋው በዳሶ፣ ሙሉቀን መለሰ፣ መሐሙድ አህመድ፣ አረጋኸኝ ወራሽ፣ ሌሎችም ያልጠራናቸው። ከዚያ ማይክል ጃክሰን ሁሉ አልቀረም፣ ከሱ ሁሉ ዜማዎች ላይ አድርጎ የራሱን ግጥም ጨምሮ ነው የሰራው። እንዴት ተሰራ? ለምን ተሰራ? ወደኋላ ላይ እንመጣበታለን። በነገራችን ላይ በአንድ ካሴት ላይ የተቀነበቡት እነዚያ ስራዎች እንደው ሳቅና ስላቅ የበዛባቸው ተራና ቧልታዊ ድርድሮች አልነበሩም። ማህበራዊና ኢኮኖሚያዊ ፖለቲካዊ ጉዳዮችንም ያነሳሉ፣ ይዳስሳሉ፣ ሲያሰኛቸውም ይወርፋሉ። የትናንቱን ስርዓት ይጠቅሳሉ፣ ህጸጹንም ይነቅሳሉ፣ ይሄኛውንም ያነሳሉ። ስለነገይቱም ነገይቱም ኢትዮጵያ ያስባሉ። ከአለምነሽና ካሳነሽ ለጥቆ ያለውን ልብ ይበሉ፣ ተጋበዙት።

እንዴት እንዴ? በሱዳንኛ ነገር ትዘፍኒ ነው? አሪያ ሳ ወደ እ ወደ ቆንጠጥ አርገ ግሮሮ ደመ አርገና አይደለ። ምን አቀበጠኝ

የሬዲዮ ድራማ ጌጤንሽ አለማየሁ እንደማትርፌ፣ አብርሃም ወልዴ ደራሲው ራሱ እንደ ግዙ፣ መኮንን ተፈሪ እንደ ባይከዳኝ፣ ሰላማየት ፈቅ በሉ እንደ ዘርመጂት፣ መላኩ ደምለው መላኩ የሚባል ሽ ነበር። እንደ መላኩ መላኩ መላኩ ራሱ ስሙን ይዞ ነው የገባው። እዛም ላይ እማ ትርፌ በኢትዮጵያ ሬዲዮ የእሁድ ጧት ፕሮግራም ለተከታታይ ሀምሳ አራት ሳምንታት የተላለፈ በወቅቱ በአድማጮች ዘንድ ተወዳጅነትን ያተረፈ ዛሬም ድረስ የሚታወስ ድራማ ነው። ድራማው እንዳለቀ ወይም ከተጠናቀቀ በኋላ ምናልባትም ከስድስት ወራት በኋላ ይሆናል ሰላማዊ ሰልፍ ነው። ይሄ ካሴት ተወጣው ከስቶሮ በኋላ ይሆናል ሰላማዊ ሰልፍም ተወጥቶበታል። በነገራችን ላይ አስታውሳለሁ፣ ታስታውሳለ አሁን ነው ሀሴ ይመስለኛል እንደውም ዜናውንም ያቀረ- ይመስለኛል እና አሁን በጣም ይገርም ነበረ። እና እንደዛ አይነት ስራ ነው ሺህ ዘጠኝ መቶ ሰማንያ ሰባት ለምን ተቋረጠ? ለምን ሞተ? ይሆነ ይሆነ መላኩ ነገር ብቻ ለምን እንዲሆነ የሚል ነበረ። በውጭ ዓለም እንግሊዛዊ ደራሲ የወንጀል ተከታታዮችን የሚጽፈው እንደዚሁ አንድ ጊዜ ሰላማዊ ሰልፍ ተነስቶበት እንደገና የሞተን የሞተውን መርማሪ አስነስቶት ቀጥሎበታል ይባላል፣ አላውቀው እና ሉላ ሙዚቃ ቤት በዛን ሰዓት እንዲህ አይነት ነገር አልተለመደም። ሙዚቃ ቤቱን ቢረዳ ይባላል። ባለቤቱ በእውነት ዛሬ በህይወት የለም፣ መሬቱ ይቅለለው። ደፍሮም ማውጣቱ አልተለመደም፣ የመጀመሪያ ጊዜ ማሳያ ነበረ። ነገር ግን ሀገሪቱን ያጥለቀለቀው ማለት ይቻላል። ያኔ በጣም በጣም በጣም ልዩ ነበረ። ስለዚህ ሺ ዘጠኝ መቶ ሰማንያ ሰባት የዛሬ ሀያ ሁለት አመት ፋሲካችንን ያጀበልን ያሞቀልን ያደመቀልን የአብርሃም ወልዴ ስራ እነ ዘርመጭት ሰላማ የተፈቀደሉ እነ መኮንን ተፈሪ የነበሩ እንትን ኤግዚብሽን ማዕከልም ተዘጋጅቶ ነበር። አዎ በጣም በጣም ብዙ ህዝብ የተገኘበት በጣም አዎ፣ ይሄ ነው ለየት የሚያደርገው ደስ የአብርሃም ወልዴ ስራ በሬዲዮ ድራማ ተላለፈ። በቃ ከሬዲዮ አድማጭ ላይ ብቻ የተወሰነ ተወሰኑ እንዲቀር ያለማድረግ ነገር በተለያዩ መንገዶች ለመምጣት አዳዲስ የስራ ፈጠራ ነው እንግዲህ ያንኑ ድራማ ላይ እነዛን ገጸ ባህሪዎች ይዞ ልክ በውጭ ሀገር የተለመደ ነው። እነዛ ገጸ ባህሪያት ይዞ በካሴት፣ ከዛ በትልልቅ ኮንሰርቶች በእንዲህ በእንዲህ አይነት ነገሮች የመምጣት ህዝብ ውስጥ የመግባታቸውን ትርጉም የመጠቀም ነገርና አዲስ የስራ ፈጠራ ሀሳብ ነው። በአዲስ መልክ የመምጣት ነው። በተለያዩ ነገሮች አንዷን ስራ በተለያዩ ስራዎች ላይ ብራንድ የማድረግ ነገር ነው። አሁን በውጭ ዓለም የተለያዩ ተወዳጅ ተከታታይ ቴሌቪዥን ሲሪየሶች ወይም የተለያዩ ነገሮች ሲደር ሲሰሩ እነዛን በህትመቶች ላይ፣ በመጽሐፍት ላይ፣ በኦዲዮ ላይ እንደዚህ በቪዲዮ ላይ፣ በክሊፕ በተለያዩ ነገሮች ላይ የመምጣትና በብዙ ስራዎችን የመፍጠርና በብዙ ነገር የመድረስን እና ብዙም ገቢ ማስገኘት ነገርም የተለመደ ነገር ነውና አብርሃም በተለያዩ ስራዎች ሞክሮት ተሳክቶለታልም። በሬዲዮ ድራማ ስኬታማ ነበረ። ከዛ በዘ ጆከርስ ካሴት ሲመጣ ያው አዲስ ነገር እንደመሆኑ መድፈሩ ራሱ በጣም የሚያስመሰግነው ነገር ነው። ሙዚቃ ቤቱ ባለቤቱም ጨምሮ ቢረዳ ነው ሁሉም በጣም የሚያስመሰግነው የሚያስመሰግነው እጅግ በቃ ህዝብ ውስጥ እንዲቀሩ የማድረግ ነገር ከዛ በኮንሰርት የመምጣቱ በጣም ደስ የሚል ነገር። ኤግዚብሽን መካከል ህዝቡ ግጥም ብሎ እኮ ነው እንደገና የነበረው አስታውሳለሁ። ካሴቱ ራሱ በጣም በቃ ያው ቅድም ጠቅሸዋለሁ እንደ ኬክ ይሉታል የዘመኑ ልጆች፣ እኔ ያኔ እንደ ቆሎ ነበር። ምን እንደ ቆሎ የተቸበቸበ ክፍለ ሀገር በሙሉ አዲስ አባ የምትሰሚው ፋሲካ ታክሲ ውስጥ በየመኖሪያ ቤት ዘመድ ጋር ብትሄጅ አክፋይ ይሄን ነበር። ህዝብ ውስጥም ከመቅረጹ የተነሳ የተለያዩ ስራዎች ላይም እስካሁን ድረስ ግዞ የሚለውን ቃል እንሰማለን። ዘፈኖች ላይ የተለያዩ ነገሮች ላይ እንሰማለን እና በጣም ደስ የሚል ነበር። አብርሽ ራሱ ሊደነቅ ይገባል በዚህ ስራው። ስለዚህ በዚኛው ስራቸውን እንሰናበት። እናመሰግናለን የዛሬ ሀያ ሁለት ዓመት ያን የትንሣኤ በዓል ስላደመቃችሁልን ስላሞቃችሁልን ትዝታው ዛሬም ድረስ ውስጣችን እንዲኖር ስላደረጋችሁልን እናመሰግናለን። መንገደኛው ልቤ በሚለው እኔ በጣም ያን መወዳት በነበረችው በአብርሃም በተጫወታ ትዛ ዘችግር ካሴት ላይ በእሷ ሰነባበት መንገደኛው ልቤ አይ ልቤ መንገደኛ ወዶ ከማያቀው አገር ተሻገረስ ወዶ ቀንስ እረፍት የለኝ እረፍት የለኝ ማታ፣ ተሆዴ ተቋጥሮ የብሬ ትዝታ። እንግዲህ የማርታ ዘፈን ነው የማርታ አሻጋሪ፣ እሱ ግን በዚህ መልኩ ነው ግጥሙን የሰጠው። ቀንስ እረፍት የለኝ እረፍት የለኝ ማታ፣ ተሆዴ ተቋጥሮ የብሬ ትዝታ። ቀንም እረፍት የለኝ ሱቅ እነግዳለሁ፣ ማታም እረፍት የለኝ ሂሳብ አስባለሁ እንደው አስር እንደው አምሳ እንደው መቶ መቶ አምሳ ሁለት መቶ አምስት መቶ አንድ ሺህ ብር ር አስገባ፣ የቀን ሂሳብ አስገባ፣ ዝቅ ዝቅ ወጪን፣ ከፍ ከፍ ገቢን፣ ጠጋ ጠጋ ወደ ካዝናው፣ ጠጋ ወደ ካዝናው፣ ትንሽ ጠጋ ወደ ካዝናው፣ የቀን ሂሳብ የማስገቢያው መንገደኛው ልቤ <laughs>

የብርዶዋላ በጣም ነው የመለሰን። አድማጮች እናንተም ትዝ የሚላችሁን አካፍሉን። ቦምቡ በጣም በጣም ደስ ይላል እንደዚህ አይነት ስራ። ከዛም በኋላ አብርሽ እንደው እየደጋገመ እየደጋገመ የሚሰራ ጥሩ ነበር። በጣም ደስ ይላል ጨዋታ የሚል ቆንጆ ስራ ሰርቷል። በአሜሪካን ሀገር ሆኖ የሰራው ስራ ነው። ጨዋታ ግን ወቅቱ ነበረ መሰለኝ በኃይል የመደመጥ ነገር አላገኘ እንጂ እንደገና ተሻሽ እኔ በጣም እዛ ላይ በጣም እንዳውም ብዙ ልፋቶች፣ ድካሞች አሉበት። እሱ ዶክመንተሪ በኦዲዮ በድምጽ የተሰራ ዶክመንተሪ ማለት ትችላለች ከነ ወደ አጼ ምኒልክ አንስተሽ እስከ ኢህአዴግ እስካለበት ዘመን ነው የተሰራው እና የትም የማይገኙ ልድረሳቸው ልዘነጉ ሰው እጅ ያልነበሩ መዝሙሮች በአጼ ኃይለስላሴ ስላሴ አባባ ጃን ሆይ፣ አባባ ጃን ሆይ የኛ ከሚለው ከነዛ መዝሙሮች ጀምሮ እስከ አሁን ኢህአዴግ እስከገባበት ጊዜ ድረስ ያሉትን እንዲህ ደርድሮ ነው የሰራው እና በጣም ጨዋታ። አሁንም አብርሃም ምናልባት እዚህ ሀገር ካለ ወይ እያዳመጠን ከሆነ ይሄን ነገር በእውነት ጨዋታ እንደገና ሊሰራበት የሚገባ ስራ ነው። በጣም ደስ ይላል። ወደ ሺህ ዘጠኝ መቶ ሰማንያ ሰባቱ የፋሲካ በዓል ተመልሰን በጣም ተዝናንተናል። በጣም ተደስተናል።